የፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት የ2017 በጀት ዓመት የሶስተኛው ሩብ ዓመት የመቶ ቀናትና የተሟላ ማክሮ ኢኮኖሚ ትግበራ የዘጠኝ ወራት አፈጻጸም ግምገማ ተካሂዷል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በዚህ ወቅት እንደገለጹት በዘርፉ የአገሪቷን የኢኮኖሚ እድገት መሸከም የሚችሉና የሎጂስቲክ አገልግሎቱን የሚያሳልጡ ስራዎች ተከናውነዋል። በአገሪቱ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ሪፎርም ሴክተሩ ውጤታማ ስራዎችን ለማከናወን እንዳስቻለው ጠቁመዋል። ኢኮኖሚ እድገቱ በትራንስፖርትና ሎጂስቲክስ ላይ ቀጥተኛ በቀጥታ ይንጸባረቃል። ምክንያቱም ኢኮኖሚው ሲያድግ የሚጫ ነው ሸቀጥ ወይ ደግሞ ሰው አገልግሎት ያድጋል። የገቢ ምርቶቻችን በተለይ የካፒታል እቃዎች፣ ለግብርናው፣ ለኢንዱስትሪ የሚያገለግሉ ካፒታል እቃዎች መጠን በጣም ጨምሯል። ኢኮኖሚው ያደገ ከመሄዱ አንጻር እንዲሁም በኢትዮጵያ ባደረገችው ጠቅላላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ወደ ውጭ የምንልከው ምርት የዛ ነው አል አድርጓል። በትራንስፖርትና ሎጂስቲክ ሴክተር በዋናነት የባህር የየብስ፣ የአየር ትራንስፖርትን ጨምሮ የደረቅ ወደብን የማልማት ስራዎች እየተከናወኑ መሆኑን ጠቅሰዋል። የባቡር ፍጥነት እንዲጨምር በማድረግ የተሽከርካሪ ጭነትም እንዲሁ ክልትፍናው እንዲጨመር በማድረግ የኬላዎችን መንገድ ላይ አላስፈላጊ ኬላዎችን እንዲነሱ በማድረግ የጭነቱ ምልልሱ ፍጥነት እንዲጨምር በማድረግ የሎጂስቲክስ አቅም በጣም ጨምረዋል ማለት ነው። አየር መንገዳችንም መርከቦቻችንም እንዲሁ አቅማቸው ከጊዜ ወደ ጊዜ እያደገ መጥተዋል። አየር መንገድ ተጨማሪ አውሮፕላኖችን በመጨመር የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎትም እንዲሁ የአቅሙን በማሳደግ የኢትዮጵያ ገቢና ወጪ ምርቶች ያለምንም ችግር እንዲጓጓዙና ለኢኮኖሚው ድጋፍ እንዲሰጡ ተደርጓል። ላአርሶ አደሩ በወቅቱ የአፈር ማዳበሪያ ማድረስ እና አላምራቹ በቂ የሆነ የግብአት ለማቅረብ የሚያስችሉ ሰፋፊ ስራዎች መከናወናቸውን ጠቅሰዋል። በ2017 በጀት ዓመት የሶስተኛው ሩብ ዓመት 24 ሚሊዮን ኩንታል የአፈር ማዳበሪያ ማቅረብ ተችሏል ነው ያሉት ሚኒስትሩ። በዚሁ መሰረት አንዱ የምርትና ምርታማነታችን መጨመር ትልቅ አስተዋጽኦ ያለው የአፈር ማዳበሪያ አምና 19 ሚሊዮን ኩንታል ነው ኢትዮጵያ ያስገባችሁ፣ ዘንድሮ ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይህንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራ 10 ሚሊዮን ኩንታል ተገዝቶ ወደ አገር ውስጥ መጓጓዝ ይችላል። ከ ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገስቶ ተጓጉዟል ማለት ነው። እየተመዘገበ ካለው የአገሪቱ እድገት ጋር የሎጂስቲክ አገልግሎት አሰጣጡን ለማሳደግ የተለያዩ ተግባራት እየተካሄዱ ናቸው ብለው፣ በዚህም በሎጂስቲኩ ዘርፍ የግል ኩባንያዎች እንዲሳተፉ መደረጉንም አንስተዋል። ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ ስድስት የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ ሶስት ከዛ በፊት ደግሞ ሶስት በመስጠት ይሄም የጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114ኛ ወደ 66ኛ ደረጃውን ያሻሻለችበት ሁኔታ ነው ያለ። በቀጣዮቹ የሶስት ወራት የኢትዮጵያን ዲጂታል ትራንስፎርሜሽን እቅድ ለማሳካት አዳዲስ ቴክኖሎጂዎችን በመጠቀም በተለይም የአገልግሎት አሰጣጥና የኢኮኖሚ ልማትን ማሳለጥ እንዲቻል ይሰራል ነው ያሉት። በእኛ በኩልም ከኢትዮ ቴሌኮምና ከአርቲፊሻል ኢንቴሊጀንስ ጋር በመሆን ሚኒስቴር መስሪያ ቤቱም ተጠሪ ተቋማቱም ሁሉንም አገልግሎቶቹን ለማዘመን ከሰው ንክኪ የጸዳ ለማድረግ በርካታ ስራዎችን እየተሰራ ነው ያሉት። በርካታዎቹ ወደዚሁ ስርዓት ገብተዋል፣ የቀሩትም ስላሉ ቀጣይ ሶስት ወራት አንደኛው ትኩረት የምንሰጠው ሁሉንም አገልግሎቶቻችንን በኤሌክትሮኒክስ በዲጂታል መንገድ ለማድረግ ነው ስራ የምንሰራው። ይሄን አድርገን አሰራርን አዘምነን እንዲሁም ደግሞ የሰራተኛ የሰራተኛ አቅም እንዲዳብርም ለማድረግ የሲቪል ሰርቪስ ሪፎርሙን ትኩረት ሰጥተንም የምንሰራው ነው በቀጣይ ሶስት ወራት